አይደለም ል እነዚ አለም እኔና አሁን ለምሳሌ እዚህ ሶሻል ሚዲያ ላይ የምንተዋወቀው አይደለም በቃል ሰው ፈጣሪ እንደምናለት አድርጎናል። ሌላው እዚህ ሶሻል ሚዲያ ላይ የምታገኘው ሰው ደግሞ በሆነ አይነት ሁኔታ የሆነ ነገር ሲፈጠር ወይ ደግሞ የሆነ ነገር ጋር እንትን ስትይ፣ ወላሂ እንደዚህ አይነት ሰው በአካል ልታገኘ እንደዚህ ኃይለኛ እንደሚሆኑ ብሻሉ ነው ሶሻል ሚዲያ ላይ ሚታይመሱ። እሺ ዳሳዳክ እኔ እኔ ላይ ሪፖርት ስልኩን አሁን እዚህ አየር ላይ ስለሰጠኩ ነው እየደወሉ፣ ፕሊስ እኔን ሪፖርት አድርጉ የሚሉ ሰዎች፣ እኔን የሚያወግዙኝ አንደኛ ህገወጥ ደላሎች ደላሎች ሰዎችን አረብ አገር እያመጡ እያመጣሁን፣ አንዱ አብርሃም እዚህ ጋር በደላል አምትቶ የጣሉት ነው። እኔ ድምፅ መሆነው ለተበደሉ ሰዎች ነው። ደላሎች ህጎ ደላሎች 25300 እያስከፈሉ እያመጡ ዱባይ ላይ ይጥሯቸዋል። ያለ ስራ ይራባሉ፣ ስራ ያጣሉ። እኔ ኔ ለምኝ ለእነዚህ ሰዎች ስራ መኖሪያ ፈቃድም እያሰራ ነት እኔ ለምኝ ነው። ከህዝቡ ከኪሴ ያውጦች ለምኝ እና ለሀቅ ስለቆምኩ ለተበደሉ ሰዎች ድምፅ ስለሆንኩ ነው እነዛ ሰዎች በህገ ወጥ ደላላ ገንዘብ ተከፍሏቸው ተገናኝተን እኮ አናውቅም። ቤት የመተዋጉ ቤታቸው መጥቻ አናውቅም፣ ግን ላይቫቸውን ከፍተው የኔ ፎቶ ሰቅለው ሲሰድቡኝ ሪፖርት አርጉባት እያሉ አንዴ እንደዚህ ሃይማኖት ጣለናት አንዴ እንደዚህ ብሄር ጣለናት። በቃ ያለንን ምክንያት ከህገ ወጥ ደላሎች ተከፍሏቸው እነሱን እንዳያዘጉብኝ ይቅርታ መጠየቅ ማለት ለእጅ መስጠት ማለት ነው። ሀቅን እያወቅኩኝ ሀቅን ሽሽ ማለት ነው። ያለንን ይቅርታ መጠየቅ ማለት ነው

የምትፈልጊውን ነገር የማድረግ ሙሉ መብታለች እምነት የግል ነው የራስ ነው የልብ ነው ገባሽ ለሰው ብረሻ ነው የምታኘው ብዙ ጊዜ እኔ አንዳንዴ እንትን የምለኝ ነገር ምንድን ነው ይሄ ነገር ስህተት ነው አንቺ ጋር ብዬ የማስበው ለምሳሌ የሆነ ባልና ሚስት ጎይ በርቀት ግንኙነት ይኖራቸውና ኒካ ኑሯቸው ምናምን ጎ ነገር ይጨቃጨቁና አንቺ ቤት ገብቶ ያ ነገር ያወሩታል ባልሆን ነገር ሲሰማ ወንድየው ያን ነገር ሲሰማ፣ በቃ እች እዚህ ደረጃ ደርሳ ስሜን ካነሳችብኝ እድል አልሰጣትም ብሎ እድል አይሰጣትም። እሷም ደግሞ እድል አይሰጣጡ። ሚዲያ ላይ ከወጣ ነገሩና ትንሽ በተለይ አዳዲስ ጉዳዮች አዳዲስ ሕክምና መሰጫቸውን ሰዎች ጊዜ እንዲሰጡ ለራሳቸው ወሬውን እዚህ ጋር አምጥተው በአንዴ ቦምባ ያደርጉት ገባሽ በአንዴ አምጥተው እዚህ ቦታ ላይ ባይዘረግፉትና የሆነ ጊዜ ቢሰጣጡ ጥሩ ነው ብለሽ ብትመክሪያቸው ጥሩ ነው። ለመመሰለሽ አንዴ እዚህ ጋር የደረሰ ነገር እሳት ነው፣ በቃ የሚሆነው ባልየውም፣ ይሰማል ጓደኞቹም ይሰማሉ፣ ሊያገባ የተዘጋጀ ሰውዬም ይሰማል ምናምንና ነገሩ በጣም ይቀጣጠፋል። ከዛ በተረፈ ግን የሰው ብር የሚያጭመረበት ሰው፣ የሰው ብር የሚበላ ሰው ይሄ መዋረዱ ትክክለኛ አሰራር ነው። ይሄ ቲክቶክ አንቺ የምታደርጊው ነገር ለምሳሌ ሰው የሆነ ሰው የሰው ምርስ ያዝባላበር ወይ የሆነ ነገር በቅብት ድላላ በሆነ በሆነ በሆነ ነገር ሲያመጡ ኢሚዲየት እዚህ ጋር ታመጫቸው። እሱ በጣም አሪፍ ነው። እኔ በጣም ይመቸኝ ወይ በጣም ይመቸኛል እና እቺኛው ፓርት ግን ብታስተካከ ያ ጥሩ ነው ብዬ አስባለሁ። አብዛኛው ወንዶች በጣም የሚጨነቁት በዚህ ጉዳይ ነው የባልና ሚስት ጉዳይ ናገርብኛለች እያሉ ይዘው የአብዛኛው ይመጣል ወንዶች ጭንቀት ምን እንደሆነ ታውቃላችሁ? አብዛኛው ወንዶች ይወዱኛል፣ ግን ሀቢባ ችግሯ ሚስቶቻችን ሚስቶቻችን መጥተው ኮምፕሌን ያደረጉብናል፣ ለዛ ነው። ስለዚህ ሚስቶቻችሁ መጥተው ሀቢባ ጋር ኮምፕሌን እንዳያደርጉ ተንከባከቧቸው። ሚስቶቻችሁን ፍቅር ስጧቸው፣ አክብሯቸው፣ ወደዷቸው። ሴት ነች፣ ፍቅር ነው የምትፈልገው። ፍቅር ተሰጣችኋት፣ ከወደዳችኋት፣ ካከበራችኋት እኔ ጋር መጥታ ታመሰግናችኋለች። ባሌ ላመሰግን የመጣሁትኝ ብላ ስለእናንተ ጥሩ ጎን ምን እንዳደረጋችሁላት ትነግረናለች። እኛ ምሳይ እንደዚህ አይነት ባለ ሁሉ ሚስጥ እያለን እንመርቃለን። እንደዚህ በጣም ያቋለጣናችን እናጭሰን እንዳንተ አይነት ባሎች ይብዙ፣ ሁሉም ሴት እንዳንተ እንፈጣሪ እንዳንተ አይነት ባል ይስጣት ብለን እንመርቃለን። ስለዚህ ሚስቶቻችሁ መጥተው እኔ ጋ ኮምፕሌን እንዳያቀርቡ ጥሩ ሁኑ። ለሚስቶቻችሁ ጥሩ ከሆናችሁ፣ ከወደድካት፣ ከከበርካት፣ ከታመንክላት ሴቶች ምንም አትፈልግም በደንብ ነው እናት በምትሆን ልክ ሴት ልጅ ከታመንክላት ከወደድካት ካከበርካት እነዚህ ሶስት ነገሮች ካረክላት እኩል ሰርታ አብራክ ቤቷን ለማስተዳደር ትለፋለች። ከአንተ ጋር ረጅም እድሜ ለመኖር ትደክማለች። ሰርታ ታግዝሃለች፣ ገንዘብ በማምጣት ቤት ውስጥ ፍቅር ትሰጥሃለች፣ ታመቻችልሃለች። ቀኑሮክ ምችት እንዲ ታደርግልሃለች። ስለዚህ ሴቶቻችሁ እንዳይናገሩባችሁ ሚስቶቻችሁ ፍቅር ስጧቸው፣ በደንብ ያዟቸው በደንብ ያዟቸው። የው ስልክ ቀይሮ መጥቷል መንሱር፣ ሚስቶቻችሁን በደንብ ያዙ ነው። ተመልሻለሁ። አገረገር ያንቺ ሕክምና ያስፈልገኛል። እኔ ለመመሰለሽ፣ አቢባ፣ እኔ የእኔ ላይፍ ያንቺ ሕክምና አንደኛ ነገር፣ በህይወት አንዳንድ ሰው በጣም ይሳካለታል ላይፍ በብዙ በቢዝነሱ በኑሮ በብዙ መልኩ በሆነ መንገድ ደግሞ ስታስቢ ትዳር አይሳካለትም። ይሄ ያው ሁላችንም ጋር ያለ ችግር ነው። ገባሽ አንዳንድ ሰዎች ጋር በተለይ ወንድ ጋር ያለ ችግር ነው። እና እኔ ገብቶሻል አይደለ? ፖዘቲቭ ልንትዚ ፈልጋለሁ ይህን ነገር በመ ዘትየሰት መንሱ ወላይ መጀመሪያ ስለ ሃይማኖት ልታወራ ሙስሊም ሆነሽ ሂጃባት ለብሽ ሙስሊም ሆነች። ስለዚህ ይህና በጣም ሞደርንነትን አይቻል ምን ያህል ዘመናዊ እንደሆን ምን ያህል ማለት የሰው ልጅ ነፃነት ሊሰጥ ይገባል። ሃይማኖት የግል ነው። ሰው በሃይማኖቴ እ እየተወቀሱ ያለውን በሃይማኖቴ ነው። ሃይማኖት አሰደበች በአንድ ሰው አይሰደብም። ሃይማኖት አንድ ሰው ሃይማኖትን አይወክልምና ይሄኛው የነሳነው አስተየትን ቀላለውን ፈንተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን አል እስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሞ የሚወድ ሰው አንድ ተራ ተራ ምንም እዚህ ገባም አትዩ ምሳውን በልቶ ቁርሱን ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይሄ ይነሳና መሳደብ ይጀምራል። እኔ አሁን ሀቢባ ቢያንስ ረመዳን ውስጥ ሂጃብ አርጋ አይቻታለሁ። አመ ሙስሊም ብላ እስላም ነኝ ስትል በራሷ ፕራውድ እስላም ነኝ እነሱ የመስጣት መብት ያላቸው ይመስል እስቲ የማለት መብት የሚከረክረኝ ነው።